የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ተጨማሪ ጊዜ መስጠት ልክ ነው ወይ ብለው ሚዲያዎች እየጠየቁ ነው። ይህንኑ ጥያቄ እኛም ወደ እናንተ እናሻግረው። አሞሪም ተጨማሪ ጊዜ በማንቸስተር ዩናይትድ ይገባዋል? መልሶቻችሁን ሐሳቦቻችሁን በኮመን ሴክሽኑ ላይ ልትነግሩን ትችላላችሁ። እኛ ግን ይህንን ጥያቄ መነሻ እያደረገ አጠር ያለ ውይይት እናደርጋለን፣ ትሰሙታላችሁ። የአርሰናሉ አሰልጣኝ አርቴታ አዲስ ምክር እፈልጋለሁ እያለ ነው። ወደ አውሮፕላን አብራሪዎች ነው ምክር ፍለጋውን እያደረገ የሚገኘው። በግል የአርቴታ ሐሳብ አስገርሞኛል። አስደንቆኛልም አስደስቶኛልም ሀሳቡን ትሰሙታላችሁ ሀሳብም ትሰጡበታላችሁ ብለን ተስፋ እናደርጋለን ሰሞኑን ከአርሰናል ጋር ውሉን ለማራዘም የተስማማ ዊልያም ሳሊባ ይህንኑ ተግባራዊ አድርጎታል ውሉን ካራዘመ ፊርማውን ካኖረ በኋላም መግለጫ ሰጥቷል በመግለጫው ላይ የተነሱት ሀሳቦች ምንድናቸው የሚለውንም እንነግራችኋለን ቺየዛ ዛሬም ከሊቨርፑል የአውሮፓ ቻምፒዮንስ ሊግ ጨዋታ ውጪ እንዲሆን ተደርጓል አላበዙ ዙትም ወይ አስብሎ ነበረ፣ ነገር ግን አሰልጣኝ አርነ ስሎት ይህ የተወሰነበትን ምክንያት አብራርተዋል። እነዚህንና ሌሎች ጉዳዮችን እያነሳን የተወሰኑ ደቂቃዎችን ከእናንተ ጋር እናሳልፋለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበግደይ የዩትብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለእናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበግደይ የሚለውን የእኛን የዩትብ ቻናል ስብስክራይብ አድርጉት፣ የደውል ምልክቱን ተጫኑ፣ ሊንኩን ለሌ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 ቤኔፊካ እንደዚሁም አትሌቲኮ ማድሪድ ከአይንትራንክ ፍራንክፈርት ጋር የሚያደርጓቸው ጨዋታዎች በጉጉት የሚጠበቁ ናቸው። ታዲያ ከእነዚህ ጨዋታዎች መካከል አንዱ ጋላተሰራይና ሊቨርፑል የሚገናኙበት ነው። ይህንን ጨዋታ በተመለከተ ትኩረታችንን ከሳቡት ጉዳዮች መካከል አንደኛው እየተቀየረ እየገባ ለሊቨርፑል የተሻለ ውጤት ማምጣት የተሻለውን የሚያደርገው ቺየዛ በዛሬው ጨዋታም ላይ ወደ ቱርክ ከሄዱ ተጫዋቾች መካከል አንዱ አለመሆኑ ተነግሯል። አርነ ስሎት ለምን በዚህ ልጅ ላይ ጨከኑ? አርነስሎት ይሄንን ልጅ መጠቀም ምን ያህል እንደሚያዋጣ ቢያንስ በጣም ምርጥ ከሚባሉ ተቀይረው ገብተው የጨዋታን ውጤት ከሚቀይሩ ተጫዋቾች መካከል አንዱ መሆኑን በተደጋጋሚ እያረጋገጠም ለምን የጉዞቸው አካል አላደረጉትም የሚለው የሚዲያዎችን ትኩረት ስቧል ስለዚህ ጉዳይ ላይ አርነስሎት የተናገሩትን ከማንሳታችን በፊት ቺየዛ በእርግጥም ሊቨርፑል ቤት ውስጥ ተቀይሮ ገብቶ ኢምፓክትፉል በመሆን ወይም ተጽዕኖን በማሳደር በበጎ ስማቸው ከሚነሱ ተጫዋቾች መካከል አንዱ ነው። እስካሁን ድረስ በተደረጉት ስምንት ጨዋታዎች በሁሉም የውድድር አይነት ሊቨርፑል ስምንት ጨዋታዎችን አድርጓል። በእነዚህ ስምንት ጨዋታዎች ላይ በስድስቱ የመጫወት እድል ተሰጥቶታል። በ2024/25 ይህ ልጅ ስድስት ጨዋታ ለመጫወት የጥር አጋማሽ ድረስ መጠበቅ ነበረበት። አሁን ግን ገና ከወዲሁ ከስምንቱ በስድስቱ እድል ተሰጥቶታል። ሁለት ጎል አግብቷል። ሁለት ለጎል የሚሆኑ ኳሶችንም ሰጥቷል። ይህንን ያህል ተጽዕኖ አሳድሮ መጀመሪያ ላይ ታስታውሽ ከሆነ እንትን አላካተቱትም የቻምፒዮንስ ሊግ ስብስባቸው ላይ አላካተቱትም ነበር። በኋላ ግን ሊዮኒ ልክ ሲጎዳና ይህንን የውድድር ዓመት በሙሉ በጉዳት ያሳልፋል ሲባል እንደገና ማስተካከያ አድርገው አስገቡት። ካስገቡት በኋላ ደግሞ ሀያ አንድ ተጫዋቾችን ይዘው ወደ ቱርክ ሲጓዙ ዛሬም ከስብስባቸው ውጭ አደረጉት። ለምን የሚለውን ነው እያነሳን ያለ ነው። አዎ እውነት ነው፣ የብዙ ሰዎች ጥያቄ ይመስለኛል ምክንያቱም ቺየዛ በነገራችን ላይ በጣም የሚደነቅ ባህሪ ያለው ይመስለኛል ሳስበው ምክንያቱም ትልቅ ተጫዋች ነው። ይህንን ትልቅ ተጫዋችነቱን ይዞ አርነ ስሎት ሳያሰልፉት ቢቀሩ ብዙም የመነጫነጭ ነገር እንደዚህ አላየሁም አላየ አልተሰማም። ከዛ ደግሞ የመጫወት እድሉን ባገኘበት አጋጣሚ በሙሉ ትልቅ ተጽዕኖ መፍጠር የቻለ ነው። ፍላጎቱን ሲቀንስ አታዩም። በዛ ላይ ደግሞ በጣም ተጽዕኖ መፍጠርም ይችላል። አሁን ከክሪስታል ፓላስ ጋር ሲጫወቱ የአቻነት ጎሉን ያስቆጠረው እሱኖች የዛ ነው እና በየጨዋታዎች ላይ የተሰጠውን እድል በመጠቀም ተጽዕኖን ያሳድራል። የምታደንቀውና በቃ ከአንድ ፕሮፌሽናል ተጫዋች የሚጠበቅ ነው ትላለ። ባለፈው የውድድር ዓመት በጉዳት ምክንያትም አብዛኛውን ጊዜ ስላሳለፈ ብዙ እድል አልተሰጠውም። ስለዚህ አሁን ደግሞ በጨዋታዎች ላይ የሚያሳድረውን ተጽዕኖ ስትመለከት በቃ አርንስሎት በደንብ እድል ይሰጡታል ብለን እያሰብን እያለ ነው ይሄ አጋጣሚ የተፈጠረው። መጀመሪያ ላይ ከአውሮፓ ሻምፒየንስ ሊግ ስብስባቸው ውጪ ሲያደርጉት ለምን ተብሎ ተጠይቆ ነበረ። ያኔ የተሰጠው ምክንያት ያው ለሆም ግሮን ተጫዋቾች የሚሰጠው ቦታ ስላለ እዛ ቦታ ላይ ተጫዋቾችን ግዴታ ማስገባት አለባቸው እና የተወሰነ ተጫዋቾች ደግሞ መቀነስ ሲኖርባቸው ቼዛ አንደኛው ተጫዋች ሆነና ተቀነሰ። ከዛ የሊዮኒ መጎዳት ደግሞ ሌላ እድል ይዞለት መጣ። ለቺያዛ ምክንያቱም ሙሉ የውድድር አመቱን ነው ይሄ ተጫዋች የሚያልፈው እና አሁን በቃ የቡድኑ አንድ አባል ነው ተብሎ የሊቨርፑል የቡድን አባላትም ደግሞ ለዚህ ጨዋታ ከጋላታ ሰራይ ጋር ለሚደረገው ጨዋታ ዝግጅታቸውን ሲያደርጉ በክፍት ትሬኒንግ ላይ ሲለማመዱ ታይቷል። ነበር እየተለማመደ ነበር። ግን በኋላ ላይ ደግሞ ከስብስቡ ውጭ መሆኑ ታወቀና እሱ ነው ትልቅ ጥያቄ ይፈጠረው አ ያ የሆነበትን ምክንያት ግን አርነ ስሎት አስረድተዋል። ልጁን በተመሳሳይ ያጉላሉት ወይም በሱ ለማመን ከመቸገር የመጣ አይደለም። እንዳልሽው ትናንትና በነበረው ክፍት ልምምድ ቼዛ ነበረ። የሚችለውን በሙሉ ሞክረዋል አሉ በዚህ ጨዋታ ላይ የቡድኑ አባል ሆኖ ወደ ቱርክ ለመሄድ እና ዛሬ ምሽት ጋላ ተሰራይን ለመግጠም ነገር ግን ደግሞ በልምምድ ፕሮግራሙን ለመጨረስ የማያስችል የህመም ስሜት አጋጠመው ነው ከክሪስታል ፓላስ ጋር ጋር በነበረው ጨዋታ ላይ ነው ጉዳቱ ያጋጠመው። ጉዳቱ ያን ያህል ከባድ አይደለም፣ ነገር ግን ደግሞ በቃ በዚህ ወዲያው በመጣችው የዛሬዋ ጨዋታ ላይ ግን ለመሳተፍ የሚያስችል አልሆነም። በሱ በኩል በጣም ፑሽ አድርጓል፣ የሚችለውን ያህል ገፍቷል። ለዛ ነው ትላንትና ልምምድ ላይ የተገኘው እንጂ አሁን ዛሬ ጨዋታ ባይኖር ኖሩ በቻምፒዮንስ ሊግ ረፍት ከሚሰጣቸው ተጫዋቾች መካከል አንዱ ነው። ነገር ግን ለመጫወት ካለው ፍላጎት የተነሳ ልምምዱ ላይ ገባ፣ ግን የልምምድ ፕሮግራሙን ሙሉ በሙሉ ማጠናቀቅ አልቻለም። እንዲህ ያለውን ሪስክ ከመውሰድ ምክንያቱም አሁንም ፊት መስመር ላይ ሊቨርፑል ያን ያህል የሚቸገር ምርጫ ላይ ሊቸገር ይችል ይሆናል እንጂ አማራጭ በማጣት የሚፈተን አሰልጣኝ አይደለም፣ አርነስ ሎት ያለው። ስለዚህ ለቼዛ ዕረፍት ለመስጠት ከበቂ በላይ ምክንያት አለ። አንደኛው መጎዳቱን፣ ሁለተኛ እሱ ባይኖርም አገልግሎቱን ሊሰጡ የሚችሉ ሚናውን ሊወጡ የሚችሉ በጣም በርካታ አማራጭ ተጫዋቾች አሏቸው። አርነስ ሎት ግን ምን ተናገሩ? አትርሱ በሳምንቱ መጨረሻ ከቼልሲ ጋር ነው የምንጫወው ወተው የሚል ነገርን አስቀመጡ። ስለዚህ ሪስክ ከመውሰድ እሱን አሳርፎ ህመሙን በደንብ አስታሞ ለቼልሲው ጨዋታ ዝግጁ እንዲሆን ማድረግ ይበልጥብናል እሱ ይሻለናል የሚል አስተያየትን ነው የሰጡት። ይሄ መመካት ይሄ የበለጠ ትልቅ ጨዋታ ያለብን በሳምንቱ መጨረሻ ነው። ይሄ በሳምንቱ መጨረሻ የሚደረገው ጨዋታ ደግሞ ከኢንተርናሽናል ብሬክ በኋላ ያለው የመጨረሻ ጨዋታ አይደለም። ስለዚህ እሱ በቃ በጣም በጣም በጣም ወሳኝ ጨዋታ ስለሆነ ያኔ በደንብ እንጠቀምበታለን ብለዋል። ግን ዘንድሮ በአውሮፓ ቻምፒዮንስ ሊግ ከሚጠቀሟቸው ተጫዋቾች መካከል አንደኛዎች ቺዛ ነው። መጀመሪያ ለምርጫቸው አልነበረም። በኋላ ግን በሚያሳየው ጥረት፣ ያልተቆጠበ ጥረት በጣም ከፍተኛ የሆነ አስተዋጽኦ እያደረገ ስለመጣ ልክ እድሉ ሲፈጠር ኢዚ ፒክ ነበረ። እሱን ወደ ቡድኑ ለመሳብ ወደ ቻምፒዮንስ ሊጉኝ ስብስብ ለመሳብ። ከዛ ውጭ ቀድም ያነሳሹ ይሄ አለመነጫነጩ እንግሊዘኛ ስለማይችል ብትቆርጭው እኮ እንግሊዘኛ አይችልም። ምንም የሚያቅልሽ ነገር ባለፈው ጊዜ እንግሊዘኛ ነው የሚነጫነጨው ብዬሽ አይደለም። አይታወቅም። ወደ ሁለተኛው ጉዳያችን እንሂድ። ሁለተኛው ጉዳያችን የሚወስደን ወደ አርሰናል ነው። አርሰናል የ ዊሊያም ሳሊባን ኮንትራክት ለሚቀጥሉት አምስት ዓመታት አራዝሟል። ሳሊባም አርሰናልም በጣም ደስ ብሎናል እያሉ ነው የሚገኙት። በቃ የሚያረጋቸውን አሳጥቷቸዋል። በጣም በጣም በጣም ደስ ብሏቸዋል። ስለዚህ አርቴታና አርሰናል በጣም ስትሮንግ የሚባለውን ስብስባቸውን ይዘው ለተወሰነ ጊዜ መዝለቅ የሚችሉበት እድል ተፈጥሯል። ምክንያት ካልሽኝ አንድ አርሰናል በክረምት በጣም አሪፍ አሪፍ የሚባሉ ተጫዋቾችን አስፈርሟል። በእያንዳንዱ የመጫወቻ ክፍል ላይ አርቴታ ያለው አማራጭ አሁን በጣም ጠንካራ የሚባል ነው። ስለዚህ ይህንን ጠንካራ የሚባለውን አማራጩን ይዞ የተሻለ የተሻለ ነገር ማድረግ ይችላል ተብሎ ይታመናል። ያንን እንዲያደርግም ደግሞ ይጠበቃል። ለግብ ጠባቂው አሪፍ አማራጭ አለው። ለሴንተር ባኮቹ፣ ለፉል ባኮቹ፣ ለሚድፊልደሮቹ፣ ለዊንገሮቹ፣ ለስትራይከር፣ ለእያንዳንዱ ቦታ ምርጥ ምርጥ የሚባሉ አማራጮች አሉት። ስለዚህ እነዚህ የመጡት አዳዲስ ተጫዋቾች ለአርሰናልና ለአርቴታ የሚፈጥሩት የመስፋት የማደግ የመጨመር እድል እንደተጠበቀ ሆኖ ደግሞ የቡድኑን ኮር ደግሞ አይነከውም። ገባሽ ያሉ ተጫዋቾች አሉ። እነዚህ ኮር የሚለዋቸው ተጫዋቾች ደግሞ በ2025 እንኳን የስንቱን ተጫዋች ኮንትራት አራዘሙ። አንድሪያ ቤርታ እናርሰናል እውነት ለምናውቅ ለምሳሌ አሁን ሳሊባን አነሳል፣ ጋብርኤል ማጋሌሽ አለ፣ እንደዚሁም ደግሞ ኢታኖዋኔሪ ከዛ እንደገና ደግሞ ስኬሊ፣ እነዚህ እነዚህ ሁሉ ተጫዋቾች አለ። አሁን ሳካም ፓይፕላይን ላይ ነው ያለው፣ እሱም 2027 ላይ ውላቸውን ከሚጨርሱ ተጫዋቾች መካከል አንደኛው ነው። ነገር ግን ያለምንም ጥርጥር የእሱን ኮንትራት እንዲራዘም ይደረጋል ተብሏል። እነዚህ እነዚህ ነገሮች በጣም ትልቅ ዋጋ የምንሰጣቸው መሆኑን መርሳት የለብንም። ስለዚህ ዊልያም ሳሊባ እስከ 2030 ድረስ ከአርሰናል ጋር ይቆያል የተባለ ደግሞ እንደገና አሁን እንግዲህ ዊልያም ሳሊባ ላይ ሞስኩዌር አለ ማግሃሌሽ ላይ ደግሞ ሂንካፕ አለ። አሁን ደግሞ ሰሞኑን ደግሞ የምንሰማው ጭራሽ ማርክ ጉዌንም አርሰናል FR ይፈልገዋል ነው። እኔ ምን ሊያደርገው እንደሆነ ባላቅም ግን እንደዚህ አይነት ወሬም ሰምተናል። ሳሊባ ምን አለ ሉም ከፈረመ በኋላ የሳሊባ አጠቃላይ እስከ 2030 ውሉን ካራዘመ በኋላ ማመን ያቅተኛል አለ። እስካሁን ድረስ ይሄ አጋጣሚ ውስጥ መገኘቴ በጣም ማመን ያቅተኛል ብሏል። ምክንያቱም የመጀመሪያ ጨዋታውን ያደረገው ከሶስት አመት በፊት ከክሪስታል ፓላስ ጋራ ነበር በፕሪሚየር ሊጉ ማለት ነው። የአርሰናል ተጫዋች ሆኖ እና እንዲህ ያለ ርቀት እጓዛለሁ ብዬ አላሰብኩም ነበር ከአርሰናል ጋር ብሎ እሱ አስተያየቱን ሰጥቷል። እና በጣም በጣም ደስተኛ ነኝ በሁሉም ነገር በአርሰናል ቤት ባለው ነገር በሙሉ በጣም ደስተኛ ነኝ ብሎ ነው አስተያየቱን የሰጠው። በነገራችን ላይ አሁን አይመስለንም እንጂ የሳሊባ የአርሰናል ቆይታ ራሱ በጣም የሚገርም ነው። አንድ መቶ ሀምሳ ጨዋታዎችን አድርጓል ከአርሰናል ጋር ሀያ አራት አመቱ ይሄ ተጫዋች ና ብዙ ጉዞ ነው ያደረገው። በተለይ በአርሰናል ቤት በቃ እማይነኩ ከሚባሉ ተጫዋቾች መካከል አንደኛው እንደሆነ ምንም ጥርጥር የለውም። ለመጀመሪያ ጊዜ ኮንትራቱን የፈረመው በነገራችን ላይ በ2019 ነው። ከዛ ያኔ ኮንትራቱን ከፈረመ በኋላ ያው ለውሰት ተሰጥቶ በሴንት ኢቲንም ቆይታ ሲያደርግ እንደነበረ እናስታውሳለን እሱ በደንብ ነው። በቃ የቤተሰብ አይነት ስሜት የሚሰማኝ በቡድን ውስጥ ስላለው ህብረት እንዲሁም ደግሞ ስለ አጠቃላይ ስታፉ የሚሰማኝ ስሜት የተለየ ነው። በተለይም ደግሞ አርቴታ ና የአጠቃላይ የኮቺንግ ስታፉ በጣም በጣም ደስተኛ እንደሆኑ ያደረጉ ለእኔ ምርጡ ቦታ ይሄ ነው ብሎ አስተያየቱን ሲሰጥና ሲናገር ነበረ። እሱ አንድ ከተናገራቸው ነገሮች መካከል መነሳት አለበት ብዬ የማስበው በአርሰናል በጣም ደስተኛ ነኝ አለ። ከሶስት አመት በፊት በጣም ጥሩ ብቃት ላይ ነው የነበረው። ያኔም ለዋንጫ ደርሰን ነው ዋንጫ ሳናነሳ የቀረ ነው። እንደገና የዛሬ አመትም ለዋንጫ ደርሰን ጥሩ ተፎካክር ነው ዋንጫ ሳናነሳ የቀረ ነው። በአርሰናል በጣም ደስተኛ ነኝ፣ ግን ደግሞ ደስታዬ ሙሉ አይደለም። ደስታዬ ሙሉ የሚሆነው ዋንጫ ማንሳት ስንችል ነው፣ መቶ ፐርሰንት ደስተኛ መሆን እና ይህንን ለማድረግ ደግሞ ሁላችንም ዝግጁ ነን። አሁን እያደረግን ከምንገኘው ብቃት፣ ከምናሳየው ብቃት በላይ ለማድረግ ሁላችንም ዝግጅት ላይ ነው የምንገኘው ብሎ እሱ አስተያየቱን የሰጠበት ነው። እና በጣም ደስተኛ ነኝ ብሎ ተናግሯል። በቅርቡም ደግሞ አንድ ቆይታ ነበረው የአርሰናል ደጋፊዎችም አስተያየት እንዲሰጡት ና ጥያቄ እንዲያቀርቡ በሶሻል ሚዲያ ላይ እንደውም ሶሻል ሚዲያ ላይ ተከታትሎት ይሆናል ብዬ አስባለው። የአርሰናል ደጋፊዎች ወይም ሌሎች ስፖርቱን የሚከታተሉ ሲቀርብ ነበር አጫጭር ቪዲዮ ሲቀርብ ነበር ስለ አርሰናል ያለውን ስሜት በተመለከተ ና ያንተ በጣም በቃ የማትረሳው ጥሩ ስጦታ ምንድን ነው ተብሎ ሲጠየቅ፣ በልጅነቴ እናቴ ለመጀመሪያ ጊዜ የገዛችልኝ የአርሰናል ማሊያ ነው ብሎ ተናግሮ ነበረ እዛ ቆይታ ላይ እና ምንም ጊዜ ማረሰው ከልጅነቱ ጀምሮ የአርሰናል ደጋፊ ሆኖ ነው ያደገው። እና በቃ የመጀመሪያ በጣም ትልቁ እና ጥሩ ስጦታ ብዬ የምናገረው እስካሁን ድረስ ይህንን ነው ብሎ ተናግሯል። በአርሰናል በተለየ ሁኔታ እንደሚኮራ እንደዚሁም ደግሞ የአርሰናል ደጋፊዎች ለሳሊባ ያው መዝሙር አላቸው እና ይህን መዝሙር በሰማ ጊዜ እንዴት ያለ የክብር ስሜት እንደሚሰማው ያነሳል፣ እሱን ይናገራል። ግን ትልቁ ነጥብ ምን እንደሆነ ታውቂያለሽ? አሁን በዚህ አርሰናል ትልልቅ የሚባሉ ተጫዋቾች አማ ላይ ኦፈር ስለሌላቸው አይደለም። አሁን በተለይ ዊሊያም ሳሊባ ላይ በሪያል ማድሪድ በኩል ያለው ማሰብሰፍ ከምንገምተው በላይ ነው። በጣም ከፍተኛ የሆነ ማሰብሰፍ፣ በጣም ከፍተኛ የሆነ ፍላጎት አለ። ይሄንን የዊሊያም ሳሊባን ውል ማራዘም ስትመለከችው ከሪያል ማድሪድ ጥያቄ በላይ ከአርሰናል ጋር መቆየት አርሰናል ቤት ውስጥ ያለውን ህልም በማወቅና በመረዳት ነው አደለም ራሱን ኮሚትድ የሚያደርገው በአርሰናል ቤት ውስጥ ስለዚህ እንዲህ ያለው ነገር የሚያሳይሽ አርሰናል ቤት ያለው ነገር ተጫዋቾቹ ላይ የሚያሳድረው ተጽዕኖ አርሰናል ቤት ያለው ነገር አሰልጣኙ ላይ ያለው መተማመን በጣም ትልቅ መሆኑን ነው የሚያሳይ በጣም ብዙ ኦፕሽኖች አሏቸው ካሏቸው አማራጮች በሙሉ ግን አርሰናልን ሲያስቀድሙ አርሰናል ቤት ሰምቲንግ ግሬተር እንዳለ የሚያሳይና በትክክል የሚያስረዳ መሆኑን መናገር እንችላለን የሚለውን ለማንሳት ነው ወደ አርቴታ አስገራሚ ሀሳቦች እንሄድ እንግዲህ አርቴታ አሁን ኦልሞስት የሚፈልጋቸው ነገሮች በሙሉ እየሆኑለት ያለ አሰልጣኝ ነው። ተጫዋቾቹ ያስፈርማል፣ ጠንካራ ቡድን አለው፣ ስብስቡ በጣም ደስ ይላል፣ ጥልቅም ነው። እንደገና ደግሞ በጣም በጣም በጣም ጥራትም ላይ በደንብ አድርገው ሰርተዋል። አንድሪያ ቤርታን በጣም በተደጋጋሚ የምናደንቅበት ዋነኛው ምክንያት በቃ ለአርቴታ የሚመች ነገር እንዲኖር ስላደረጉ ነው። አሁን ኮሚዩኒኬሽን ላይ ያሉ ነገሮች አሉ አይደለም። ለምሳሌ በቼን በተዋረድ አርቴታ የሆነ ነገር ያስባል፣ ለሆነ ሰው ይናገራል፣ የሆነ ሰው ለሆነ ሰው የሆነ ሰው ለሆነ ሰው ከዛ ለተጫዋቹ ማብራሪያ ይሰጣል አይደለም። እንዲህ ያለውን ነገር መስበር ፈለግ። አሁን ይኸውልሽ፣ አርቴታ የሆነ እርሻው መሀል ያለው ልጅ ታሪክ ትዝ የሚልሽ ከሆነ፣ እርሻው መሀል በረሃብ ስሜት ውስጥ መጀመሪያ ከነ ልጣጩ ይበላ የነበረው፣ ከዛ በኋላ እሸቱን ልጣጩን ትቶ ይበላ፣ ከዛ በኋላ ደግሞ ከራሷ ከፍሬዋ ላይ ቆዳዋን አንስቶ ወደ መብላት ደረጃ ላይ የደረሰዋል አ እየተሞላቀቀ እየተሞላቀቀ የመጣ አሁን ለእኔ አርቴታ እንደዛ ነው እየሆናል። አሁን ሞር ፐርፌክት የሆነ ነገር ነው እየፈለገ ያለ ገባሽ። አሁን ይሄ ሀሳቡ በደንብ ኢምፕሬስ ካደረጋቸው ሰዎች መካከል አንዱ እኔ ነኝ። እኔ እንዴት ሳሰበው የሚል ያሰበበት ምክንያት ገብቶ የሆነ አንድ ስብስብ አለ እዛ ስብስብ ውስጥ አልነሱም። ስብስቡ ላይ ውይይት ምናምን ምናምን ሲደረግ የሚሰማቸው ነገሮች ናቸው አትራክት ያደረጉት እና ራፍ የሚባል አለ። የሮያል ኤርፎርስ ሮያል ኤርፎርስ ፓይለቶች አሉ። እነዚህ በጣም ፈጣን የሚባሉ ጀቶችን፣ የጦር ጀቶችን የሚያበሩ ናቸው። እዛ ውስጥ ነገሮችን በቅጽበት መወሰን ይኖርብሻል። እንዲህ አርገው የወል ካፕቴን፣ እንደዚህ አርገው ካፕቴን። ገብቷል አይደለም፣ እንደዚህ ምናምን እያለሽ ረጅም ማብራሪያ በመስጠት የሚሆን ነገር አይደለም። በቃ በዛሽ ቅጽበት የሆን አንድ ነገር ብቻ ነው የሚነገርሽ ያ ነገር እንዲገባሽ ተደርገሻል ተዘጋጅተሻል። በዛ መንገድ ሼፕ ስትደረግ ማለት ስለዚህ እንዴት ነው እነዚህ ሰዎች ኢዝሊ ኮሚኒኬት የሚደራረጉት? እንትኑን አራዝማለሁ ብለሽ ብታስቢ በጣም የከፋ ይሆናል። ስለዚህ በጣም የከፋ እንዳይሆን የሚደረጉ ጥረቶች አሉ። የሚደረጉት ጥረቶች ይሄ ሲምፕል የሆነ የኮሚኒኬሽን ሜተድ አላቸው። እሱን እንዲነግሩኝ ይፈልጋለዋል። አንድ ነገር ስትል ምን ማለት እንደሆነ ሁላችንም ልንግባባ ይገባል። ገብቶሻል። ስለዚህ የኮሚኒኬሽኑን ርዝመት ማሳጠር ነው አርቴታ የፈለገው፣ እንዲያጥር፣ እና እነዚህ ፓይለቶች ለአርሰናል ተጋብዘው መጥተው ስልጠናውን እንዲሰጡ እንዲገባን፣ በቃ በሲምፕል ተርም ብዙ ነገር መግባባት ለምንድን ነው ማንችለው? አሁን ፓይለቱ በዛ ፍጥነት ጀቱን እያበረረ በጦር ቀጠና ውስጥ ሆኖ ረጅም ነገር ብታደረግበት ታስመችዋለች? እኛም ጋር እንደዛ ነው፣ እንደ ለምር ማያጥረው ነው ገብቶሻል ገብቶኛል። እሱም ሲናገር ሰምቼው ነበረ እዚሁ አስተያየቱ ላይ የሆነ ሀያ ቃል መናገር ወይም ደግሞ ሀያ ፍሬዝ እንደዚህ ማውጣት አስፈላጊ ያለ እነሱ የሞትና የሕይወት ጉዳይ ውስጥ ነው ያሉት። በቃ ስለዚህ በዚህ በኩል ንፋስ አለ፣ በዛ በኩል ታጠፍ፣ እንደዚሁን ምናምን ብሎ እስኪነግረው ድረስ ተመቷል ተመቷል፣ ወይ የሆነ አደጋ አጋጥሞታል። ስለዚህ የሆነች ነገር በቃ አንድ አለ እንደዚህ አይነት ነገር ብዙ ጊዜ ሰዎች የተለያየ ስራ ስለላም ላይ አለ ይባላል። የሆነች ነገር ነው በቃ የምትባባለው ና ምን ማለት እንደተፈለገ ይገባሉ። ወይም በኮድ አሁን ጓደኛሞች ራሱ አሁን እኛም ሀገር በጣም የሚግባቡ ጓደኛሞች እንደዚህ ምናምን ካየ የሆነች የሚግባቡባት አንድ ወርድ ትኖራለች። ለምሳሌ እንሄድ መባባል ከፈለጉ በሰዎች መሀል ከሆኑ እንደዚህ እንደዚህ፣ ሁላችንም የራሳችን ልምድ አለን። ስለዚህ አሁን እሱም ሳካ በዚህ አድርገህ እንደዚህ ሆኖ በዚህ ወጥቶ ምናምን ብሎ ጨዋታውን መስመር እስከሚያስይዝ ድረስና ለተጫዋቾቹ መልእክት እስከሚያስተላልፍ ድረስ ጊዜ አይኖርም አንድ ኮድ ካለች ግን በዛሽ ነገር ይግባባሉ ሁሉም ያውቁታል ምን ማለት እንደፈለገ ሁሉም ይረዳሉ ቦታ ሽፍት ማድረግ ከፈለገ እንዲሁም መንገር የሚፈል ለምሳሌ አሁን በቀደምለት ስምንት ደቂቃ ቀርቷል ብሎ በምልክት ሲናገር ሰምተናል። ገና ረዳት ዳኛው የቀረውን ደቂቃ ከማሳየታቸው በፊት ነው። ስለዚህ አሁን ይቺን ነገር ለምሳሌ የቀረውን ደቂቃ በተመለከተ ለተጫዋቾቹ መልእክት ማስተላለፍ ሲፈልግ እኛ ሳይገባል እነሱ እንዲገባቸው እና፣ ግን እንደዚህ አይነት ጥሩ ነው። እንዲህ አይነት ደግሞ ልምዶች አሉት። ባለፈው የውድድር ዓመት ነው ወይ ከዛ በፊት ዊን የምትባል ውሻ አምጥቶ ነበር። አይታ ከሆነ አሁን አዳዲስ ተጫዋቾች ሲፈርሙ አቀባበል ሲያደርጉላቸው እሷ ማለች አብራ ጥቁር ውሻ ናት። እሷን ሰላም ብለው ዊን ነው የምትባለው ብለው እንደዚህ እንደዚህ አይነት በቃ ይሄ ተጫዋቾችን ሞቲቬት የሚያደርግ ነገር በማድረግ ያምናል ይመስለኛል። አንድ አይነት አንድ ጊዜም ደግሞ የሆነ ዛፍ ነገር ተክሎ እዛ እንደዛ አይነት ተጫዋቾች የተለየ መነሳሳት ስሜት እንዲኖራቸው ያደርጋል። ከሊቨርፑል ጋር ጨዋታ ሲኖራቸው ያን ፊልድ ስሜት እንዲመጣ የሚያደርገውን ነገር በተመለከተ ከዚህ በፊት አንስተናል እና የው አሰልጣኞች አሰልጣኞች የየራሳቸው መንገድ አላቸው። አርቴታ ደግሞ አሁን። እኔ ግን ደስ ብሎኛል፣ በጣም ቆንጆ ነው። ጠሩ በእውነት አይ ደስ ይላል፣ ደስ ይላል። እንግዲህ ፓይለቶቹ መጥተው ስልጠናውን ይሰጣሉ ተብሎ እየተጠበቀ ነው የሚገኘው። ያንን ደግሞ ሲሆን ተከታትለ ኮዶቻቸው እስኪገቡን ድረስ እኛን ግራ እያጋቡ እነሱ ግን ተግባብተውበት የተሻለ ነገር ይሰራሉ ተብሎ ነው የሚጠበቀው። ለዚህኛው ምዕራፍ የመጨረሻ ወሬያችን የሚሆነው ለሩበን አሞሪም ተጨማሪ ጊዜ መስጠት ይገባል ወይ የሚለው ጥያቄ ነው። እውነት ለሩበን አሞሪም ተጨማሪ ጊዜ ይገባዋል ወይ የሚል ጥያቄ ተነስቷል፣ እና እዛ ላይ ሀሳቦቻችንን እናንሸራሽር። ቀላል ጥያቄ ነው። ለኔ ከባድ ነው ልል ነበር ግን ሳስበው በጣም ቀላል ነው። ማለት ለተጨማሪ ጊዜ እንዲሰጥ ብለ ምን ምክንያት ታቀርባለ? ተጨማሪ ጊዜ ይሰጠው ሮበን አሞሪም በማንቸስተር ዩናይትድ ቤት ይቆይ ብሎ ሀሳብ ከሰጠ በኋላ ምክንያትን መቼም ታብራራል እና አሁን እኔ ተጨማሪ ጊዜ ይሰጠው ብዬ ብናገር ወይንም ባስብ የማቀርበው ግን ወይም የማብራራው ምክንያት የለኝም። አሁ እኔ አሁን አንቺ እንዳልሽው ነው፣ ግን የኔ ዳይሬክት ነው እኔ አይገባውም ነው ምለው። አሁን በቃ ምንም የምለው የለኝም። ምናምን ልክ ነው፣ ግን ጥያቄዎች አሉኝ ኔ በጣም ብዙ ብዙ ማለት ለምን ይህንን ሰው ማቆየት ለምን ያስፈልጋል ብዬ የምልባቸው በጣም ብዙ ጥያቄዎች አሉኝ። ለምሳሌ እነዚህን ጥያቄዎች ብናነሳ አሁን እስኪ ዝም ብለሽ አስቢው፣ ሪያል ማድሪድን አስቢው፣ ሪያል ማድሪድን አስቢውና አሞሪም የሪያል ማድሪድ አሰልጣኝ ቢሆን ልክ በማንቸስተር ዩናይትድ ቤት እየሆነበት ያለው ነገር ሪያል ማድሪድን እያሰለጠነ ቢሆንበት እውነት እንታገሳለን ወይ? ገብቶሻል? እስኪ ዝም ብለሽ ካኒ ኢማጅን ብለው የሚጠይቁትን ጥያቄ ሳነሳ ለምሳሌ ከአስራ ሁለት የሊግ ጨዋታዎች በስምንቱ ተሸንፈሽ ከተሐሳስ አንስቶ እስከ የካቲት ድረስ አስራ ሁለት የሊግ ጨዋታዎችን አድርገሽ ስምንቱን ተሸንፈሽ ዱ ዩ ቲንክ ዳት ሪያል ማድሪድ ስቲል አሰልጣኙ አድርጎ ያስቀጥልሻል? በጣም ከባድ ነው። ለእኔ ማንቸስተር ዩናይትድ የሪያል ማድሪድ እኩያ ነው። በቃ አለም ላይ ሶስት ክለቦች ጥሩ ስቲ አንዱ ነው የምጠሪው ነው ሁለት ጥሩ ብቲ የምጠሪው ቡድን እኮ ነው ማንቸስተር ዩናይትድ ማለት። ስለዚህ ሪያል ማድሪድ ቢሆን የማይታገሰውን ነገር ማንቸስተር ዩናይትድ ለምንድን ነው የሚታገሰው ብዬ መጠየቅ አይቀርም። ታይውሽ ሪያል ማድሪድን ባየር ሚኒክ ታይው ባየር ሚኒክን ቦሪሻ ዶርትሙንድ፣ ኢንተር ሚናን፣ ኤሲ ሚናን፣ ዩቬንቱስ ምናምን የምንላቸው ክለቦች የአውሮፓ እና በየሀገሮቻቸው በጣም ትልልቅ የሚባሉ ክለቦች ናቸው። እነዚህ ክለቦች ባለፈው የውድድር ዓመት ከውድድር ዓመቱ የመጨረሻ ዘጠኝ ጨዋታዎች በስድስቱ አሰልጣኛቸው ተሸንፎ ዱዩቲንግዝ የሚሉታል? ይህንን እኮ ነው አሁን እየሆነ ያለው ማንቸስተር ዩናይትድ ቤት ውስጥ እየሆነ ያለው ሪያሊቲ። ይሄ እኮ ነው ሳምሬ እሺ ይሄ የአምና ታሪክ ነው እንዳንል፣ ደግሞ በዘንድሮ የውድድር ዓመት አራተኛ ዲቪዚዮን በሚገኝ ክለብ ተሸንፎ ከመጀመሪያዎቹ ስድስት ጨዋታዎች በሶስቱ ተሸንፎ የአምናው ሲደመር አሁን ደግሞ የሆነውን ነገር እያየሽ፣ ዩ ቲንክ የማንቸስተር ዩናይትድ እኩያ የሆኑ ክለቦች ዝም ይሉታል አሞሪምን? መልሳችን እኮ ቀላል ነው የሚሆን አይሉትም፣ ነው ሪያል ማድሪድ እንደዚህ አያረግ፣ ባርሴሎና እንደዚያ አያረግ ባየር ሚዩኒክ፣ ዩቬንቱስ፣ ኤሲ ሚላን፣ ኢንተር ሚላን ኢቨን ቦርሻ ዶርትሙንድ እንደዚህ ያሉ ክለቦች ዝም አይሉትም። ይሄ ሀቅ ነው፣ ፊት ለፊት ያለ ነገር ነው። በቃ ማንቸስተር ዩናይትድን ነው ማሰብ ያለብን፣ ሰዎችን መርሳት አለብን። የሚችለውን ያህል ሞክሯል፣ እንደማይችል ተረድተናል። የማንቸስተር ዩናይትድን ነገር መቀየር ማስተካከል እንደሚቸገር ገብቶናል። ስለዚህ በዚህ መጠን ከተረዳንና ከገባን ኦፕሽን ነው የምትፈልጊው፣ ሰውየውን ብሌም ማድረግ ሰውየውን በተመለከተ ኔጌቲቭ አስተያየት መስጠት ምናምን አለም። ግን ማንቸስተር ዩናይትድ ከማንም በላይ ነው። የማንቸስተር ዩናይትድ ደጋፊዎች የሪያል ማድሪድ ደጋፊዎች የሚሰማቸውን አይነት የክብር ስሜት ይገባቸዋል። እኩዮቻቸውን ሌሎች ክለቦች የሚደግፉ ደጋፊዎች ያላቸውን አይነት ፕራውድ ያላቸው እኮ ደጋፊዎች ናቸው። ለምንድን ነው ያለ ቦታቸው የምታውያቸው? ለምንድን ነው አስራ ሁለት ዓመት ይሄ ነገር እንዲፈጅ የምታረግ? ጥያቄውን ከማንቸስተር ዩናይትድ ባለቤቶች ወይም የስራ ኃላፊዎች እናንሳና ወደ ደጋፊዎችም እናውርደው ካልን በተመሳሳይ የትኛው ክለብ ደጋፊ ነው እንደዚህ ያለ እየተቸገረ እየተታገለ እየተፈተነ ያለ አሰልጣኝ እንዲባረርለት የማይጠይቅ ማን ነው? የሪያል ማድሪድ ደጋፊዎች ነጩ መሀረብ አውለበልቡ ነበር እስካሁን በቃ ዊ ዶንት ወንት ቱ ሲ ዚስ ኤኒሞር ኖ ምንም ጥያቄ እኮ የለውም። በሜዳው ላይ ቡ አይሉም እንዴ ዘለው ላ አይገቡልሽም። እንዲ አስራ ሁለት ዓመት እንደዚህ አሳልፎ ስቲል ቢያንስ በጨዋታ ጊዜ በቀደም አይተሽ ከሆነ አይዶን ነው ምን ያህል ሰው ያንን እንዳስተዋለው አላውቅም። ግን ሳምሪ በእርግጠኝነት የምነግርሽ ነገር በቀደም በብሬንትፎርድ ማንቸስተር ናይተድ ሲሸነፍ እኮ የማንቸስተር ናይትድ ተጫዋቾች ወደ ደጋፊዎቻቸው በፈራተባ ሲሄዱ ኑ ጠጋ በሉ ይሏቸዋል። ጠጋ በሉ ብለው ያጨበጭቡላቸዋል። ኢትስ ኦኬ ኢትስ ፋይን። ከዚህ በላይ እንዲህ እያደረግሽ የሚደግፍሽ ክለብ የሚደግፍሽ ደጋፊ ልታገኝ አትችም። አይ ዶንት ቲንክ ሌላ ቲም ላይ እንደዚህ ያለ ነገር ያገኛሉ ብዬ አላስብም። የሆነው በጣም ብዙ ነው። ታዲያ ለምንድን ነው ነሰር ጅምራት ክሊፍ አሞሪም ላይ መወሰን ያቃታቸው ሲባል ይወዱታል። ሰውየው ይወዱታል። ይህንን ለእኔ አይደለም ለዘታይምስ ላይ ተናግረውታል። ይሄንን እሳቸው ብቻ ሳይሆኑ ራሱ አሞሪምም ተናግሮታል። ሰውየው ይወደኛል አለ እመቸዋለዋል። ለምን ኦፕንሊ ነው የምነግረው አለ ሁሉንም ነገር ቀሎት ነው የምደውለው አለ ልኬን አቃለው አለ አሞሪም ነው የሚለው። ያደለው ልኬን አቃለው አለ ግን በዛ ልኬን በማወቅ ውስጥ ልኬን በመጠበቅ ውስጥ ግን መንገር ያለብኝን ነገር በሙሉ ግን እነግረዋለዋል። ማስረዳት ያለብኝን ነገር በሙሉ ግን አስረዳዋለሁ። መስመሬን አላልፍ ግን ደግሞ መናገር ያለብኝን ነገር በሙሉ ግን እናገራለሁ። ይሄ ምን አለ፣ በጣም ነው የምወደዋል። ራትክሊፍ ወደ ካሪንግተን ሲሄድ ኮፊ እየጠጣን ብዙ ጊዜ አብረን እናወራለን፣ እንነጋገራለን። ዳይሬክት ነው፣ ቅን ነው፣ የሆነ ደስ የሚል ነገር አለ። በቃ ወደውታል። ሀብታም ከወደደች ምንም ልታረጊያትች እኮ ግን ግን ሁ- ፔድ ተ ፕራይዝ ዋጋ እየከፈለ ያለ ነው ደጋፊው፣ ነው ደጋፊው የእውነት ለመናገር እነሱ ወዳጅነታቸውን መቀጠል ይችላሉ። ምንም ችግር የለው። በቃ እንደውም አሁን እዚህ ላይ ግድ ያለሽ እንትን እንበልና ሰዓቱን እናብቃና እዚ ጋ በኋላ እኔ ጂሚ ካራገር የሰጠውን አስተያየት ማንቸስተር ዩናይትድ ቤት መሆን አለበት ብሎ የሰጠውን አስተያየት አብዛኛውን ስለምጋራው እንነግራቸዋለን። የራሳቸውን አቋም መያዝ ደግሞ የእነሱ ፋንታ ነው። ገብቶሻል እምልሽ ግን ለማቆየት ምንም ምክንያት የለሽም፣ ለማሰናበት ግን ከበቂ በላይ ከበቂ በላይ ከበቂ በላይ መነሻለሽ። ማንቸስተር ዩናይትድን እንዲህ ሲሆን ማየት ለደጋፊውም ለኳስ ወዳጅም ፔንፉል ነው የሚለው ግን ሁላችንንም የሚያስማማ ይመስለኛል ለማለት ነው። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ቀደም ሲል የተጠየቀውን ጥያቄ እናንተ መልሱት። በእናንተ እምነት በእናንተ አስተሳሰብ አሞሪም ተጨማሪ ጊዜ ሊሰጠው ይገባል? ይህንን ጥያቄ አይ ወይም አዎ እያላችሁ መልአክ ስሜቶቻችሁን ትችላላችሁ። በያላችሁበት ሰላም ለእናንተ ይሁን። ኢትዮጵያ ለዘለ አለም ትኖር። 2010